ዛሬ ዝናብ የለም። ዝናብ ሲመጣ ጭንቀት ነው። ብዙ ነገር የምናሳልፈው እዚህ ቦታ ላይ ሶፊት የሶፊት ማየት አስጠርቶ ነጋ ነጋ እና ከጎዳና ህይወት አብቶ ጎዳና ህይወት ማለት ጎዳና ህይወት እዚህ ጋር አምስት ደቂቃ ተኛለ። አምስት ደቂቃ ተኝ ተኛለ እንቅልፍ ወስዶ ተነስ ይልሃል። ይመጣ አንዱ ደግሞ ይመጣና አንሶላ አጋራጅ ነገ አምስት ነው። እዚህ ጋር ነው የምናደር። እዚህ ጋር ዘበኛ ያሳድርን ላያሳድርን እምነት የለን አሁን ማለት እንግዲህ ልጆች አሉ ብለዋል አባታችንና፣ ልጆች አሁን በምን መልኩ ነው የሚኖሩት የትስ ነው እየኖሩት ያለ? የቤት ጓዳ ምትትሸርትናት ሰርተንበታል። ያው ክረምት እየመጣ ስለሆነ ሰላም ሰላም ሰላም፣ ውድ የቤት ጓዳ ቤተሰቦቻችን። ያው እንግዲህ ይሄ የቤት ጓዳ ይላልና ይሄ ዋና አላማው ወይም ደግሞ ሀሳቡ በቃ የተቸገሩ ወንድሞቻችን፣ እህቶቻችን እንዲሁም ደግሞ አባቶች፣ እናቶች ጎዳና ላይ ያሉ ብዙ ኢትዮጵያውያን አሎች እና እናንተ ደግሞ በምትችሉት ይህ አላማው ወይም ደግሞ ሀሳቡ የቤት ጓዳ ብለን ያወጣንበትን ምክንያት ብዙ ችግሮች ሰው በሕይወታቸው ብዙ ነገሮች ያጋጥሟቸዋልና ከዚያ ችግሮች እናንተ የምትችሉትን አንድም ሁለትም አድርጋችሁ እነዚህን ሰዎች ወደ መልካም ወደ ኖርማል ህይወት ብትመልሱልን በሚል ሀሳብ፣ ቢያንስ በእኛ በኩል የምንችለውን ሰዎችን በማቅረብ ኢንተርቪው በማድረግ እና እያገኘን ካሉበት ቦታ ድረስ ሂደን እያገኘን፣ እንዲሁም እናንተም እነዚህ ሰዎች እኮ አሉ ብታገኟቸው ብላችሁ የምትነግሩን ቦታ ሁሉ እየሄድን የትም ቢሆን እየሄድን የእነሱ አስተማሪ መልእክቶችና ችግሮቻቸውን ቻሌንጃቸውን በሚገባ ጠይቀንና እውነተኛ በሆነ መልኩ ተረዳተን በቃ ከዚህ ህይወታቸው ቢወጡ ነው እና የቤት ጓዳ ብለን የሚጣ ነው ምለዛ ነው። ያው ዋናው አላማውና ሀሳቡ የተቸገሩ ኢትዮጵያውያን ወገኖቻችንን ከጎዳና ህይወት ቢቻል ቢቻል ማውጣትና ስራ ማስጀምር፣ ባይቻል ደግሞ ቢያንስ ቢያንስ እንኳን የዕለት እራብ መጥፎ ነው፣ ክፉ ነው፣ አስቸጋሪ ነው እና የዕለት ጉርሳቸውን እንኳን በልተው አድረው ጠጥተው እህት ወንድሞች እነታቸችን እንዲያድሩ ስለፈለግን ነው እና ያው እንግዲህ ዛሬ እንግዳ አምጥቻለሁ እና ወደ አባታችን። ሰላም ነዎት? እንዴት ነው? ደህና ነህ? እንዴት እንኳን እዚህ ድረስ መጣችሁ፣ ጠየቃችሁን፣ አመሰግናለሁ። እኔ ከዚህ ህይወት እንኳን ፈጣሪ በእናንተ መሃል ተመስሎ መድኃኔዓለም ክርስቶስ የአብርሃሙ ስላሴ ከእናንተ ጋር ይኑር፣ ነጎድጓድ ዮሐንስ ከእናንተ ጋር ይኑር። የሄዳችሁበት እንጀራችሁ ከፍ ይበል። እናንተ እኮ ገና ታዳጊ ወጣት ናቸው። ስለዚህ ግን እናንተ ይሄን እንዳሰባችሁ እሱ ያስብላችሁ። እኔ ከዚህ ህይወት አወጣችሁ ማለት አንድ አራት ሰው አወጣችሁ ማለት ነገ ከነገወዲያ ደግሞ አንድ አራት ሰው ይወጣል። ቀስ እያለ ሰው ወደ ተለያየ ህይወት ይመራል ማለት እኛ በእኛ ከተደጋገፍ እንኳ ምንም አይነት ቅንጣት ታክል ችግር አይኖርም እና አመሰግናለሁ ለዚህ ቦታ እንኳን መጣችሁ። ይሄን እንትን ላደረጋችሁልኝ አመሰግን። እንደውም ከነ ባልደረቦቻችሁ ጭምር ከነ ባልደረቦቻችሁ ጭምር ነው ለማመሰግን የምፈልገው። ቢቻ ቢቻ ትንሽ እንደ ራሴ መደራደሪያ ይህን ጨርቅ ቀይሬ ወደ ተቻለ ህይወት መምራው መንገድ ብታመቻችሁልኝ፣ እኔም ደግሞ ጓደኞች እንደዚህ አይነት ህይወት ላይ የሚኖሩ አሉ። እንደምታየውን ክረምት እየመጣ ነው። የዛሬ ሳምንት ዝናብ ነበረ፣ ዛሬ ዝናብ የለም። ዝናብ ሲመጣ ጭንቀት ነው ብዙ ነገር የምናሳልፈው እዚህ ቦታ ላይ በህይወት እስካለን ድረስ ማለት ነው። ግን ከዚህ ህይወት እንኳን ብታወጡ እንኳን መጣችሁ ደህን ነው እንጂ እኛ ምንም ራሳችን ማለውጥበት ነገር ቀንጣታ እንደሌለ ነው። እኔ እናንተ ምን ትንምለው እና መሰግናው። ያው እንግዲህ እንደምሰሙት ነው ያለውን ነገርና አባታችን ማለት አሁን ከዚህ በፊት ምንድን ነበር የሚሰሩ? አሁን ደግሞ እድሉን ቢያገኙስ ምን መስራት ይፈልጋሉ? እኔ በተቻለ መጠን እድሉን ነው ካጋጠመኝ ሻማ በየደብሩ ላይ ላከፋፈል ነው። ጧፍ ሻማ በየደብሩ ላይ ካከፋፈልኩ ከዛ በኋላ እንደኔ ጌታ ሰው የለም። ቢያንስ ቢያንስ ቢያንስ እንኳን ለራሴ ለጓደኞች የምተርፋለሁ። ከሰው ፊት አውጡኝ ባካቸው፣ ከሰው ፊት አውጡኝ። አሁንም ልጆች የምነግራቸው እኔ ከሰው ፊት አውጡኝ፣ የሰው ፊት ማየት አስጠልቶኛል። ነጋ በነጋ እና ከጎዳና ህይወት አውጡኝ። እንኳን ጌታ ኢየሱስ ክርስቶስ በእናንተ ተመስሎ፣ የዛሬው ኢየሱስ እንኳን በእናንተ ተመስሎ መጣ፣ ባካቸሁ ከዚህ ህይወት አውጡኝ ምለው እና ወደፊትም እኔ በተቻለ በጣም ጓደኞች፣ እኔ እንደዚህ ሆኛለሁ፣ እናንተም ደግሞ ከዚህ ወቶ ውጡ ብዬ ነው የምነግራቸው። ስለዚህ ያደረጋችሁልኝ በጣም ከልብ ከልብ ከልብ ከአቅ የራቀ አመሰግናቸው፣ በጣም ነው ማመስግኑ። በጣም በጣም ያው እንግዲህ ቤተሰቦች ያው የምታዩት ነገር ነው እና ያው እንግዲህ ሰው አይደለም በውጭ ሲኖር ቀርቶ ቤት ውስጥ ሆኖ እንኳን ብዙ ችግሮች ብዙ ነገሮች ያጋጥማሉ። አሁን የጎዳና ህይወት ምን ምን ችግሮች እንደ አገጠሙህ? ጎዳና ህይወት ማለት ጎዳና ህይወት እዚህ ጋር አምስት ደቂቃ ተኛል። አምስት ደቂቃ ተኝተ እያለ እንቅልፍ ወስዶህ ተነስ ይልሃል። ይመጣና አንዱ ደግሞ ይመጣና አንሶላ አጋራኝ፣ አንዱ ደግሞ ይመጣና ሰካራም አንተና ትንና ምግብ አለ እስኪ ብሎ ያስፈራራል። ስቃይ ነው። በዛ ላይ ደግሞ እዛ ጋር ሄደ ከዚህ እንደዛ ሄደ እንደተኛ ይመጣና ፖሊስ ደግሞ ያባራ ስቃይ ነው የጎዳና ህይወት። በእናታችሁ ከጎዳና ህይወት ትንሽ እንደው ወደ ተሻለ ህይወት ውስጥ አውጡኝ። በእናታችሁ እንደው በአቡዬ ስም እና በዮሐንስ ስም ብትተባበሩኝ እኔ እንደው ታላቅ ምስጋና ነው ማቀርበ ለእናንተ። የጎዳና ህይወት በጣም ከባድ ነው፣ በጣም ከባድ ነው። በጣም በጣም በጣም የጎዳና ህይወት ማለት ይሄ እንኳን እዚህ በረሃብ ይሻላል። እዚህ እዚህ ላይ መተኛት ማለት ከባድ ነው፣ ሲያዩት ግን ቀላል ነገር ይመስላል። ከስድስት ሰዓት በኋላ ከምሽቱ ስድስት ሰዓት እስከ አስር ሰዓት ያለው የአየር ሰዓት ከባድ ነው። ሰካራም ይመጣል፣ ይረብሻል። ያ ይመጣል ተነስ ይልሃል። ያ ይመጣና ደግሞ አንሶላ አካል አጋራኝ። ያ ደግሞ ይመጣና ውሃ ይዛሃል ይላል። አረ ውሃ ይለኛ ተነስና ብሎ ያስፈራራል። ከዚያ ሱና ቤቱ ተቀመደ እዛ ጋር ስትሄድ ሌላ ነገር ነው የሚያጋጥም። ለሊቱ ለሊት አይደለም በጣም ከባድ ነው ማለት። ቤተሰቦች፣ በነገራችን ላይ እናንተ በስክሪን ስትመለከቱት አላቅም ማለት ምን አይነት ስሜት እንደሚፈጥር እኛ ግን ያለው ማለት እንዲህ ከጎን ሆናን ብቻ ንጃ ልጆች አሉት ቤተሰቦች ነበሩት። በበፊት በፊት ነበሩ በዚህ ጎዳና ህይወት አማካኝነት ስለተለያየን፣ ያው እንግዲህ ራሳችን ችለን ነው። በአሁን ሰት ጎዳና ላይ መውጣት ከባድ ነው፣ በጣም ከባድ ነው። ጎዳና ማለት ነው ጭራሽ እኮ ጨርቁም ጥሎ የሄደ እብድ ይሻላል፣ አንደኛው የሚለይለት። አሁን ለምሳሌ ነጋ ወይ ናቸው አለ ነጋ አምስት ነው። እዚህ ጋር ነው የምናድር። እዚህ ጋር ዘበኛ ሳድረን ላይሳድርን እምነት የለንም። ከነጎዳ ደግሞ አርሴማና ኢየሱስ ነው ወይ ዛር ባንድ ኢየሱስ ወይም ደግሞ ጋርመንት ሄደን ነው የምናደርግ። ይሄም ደግሞ በስጋት ተወጥረን እና ፈጣሪ በእናንተ መሀል ላይ ተከስቶ ይህን ነገር ሊያደርጋልን በጣም ነው ማመሰግን። ምክንያቱም እኛ ትንሽ እንኳን ቢይ ቢይ ለከራያ ቦታ እንት ትንሽ እንኳን ቢይ ተከራይ ቴኒ ብነው በአሁኑ ሰዓት ከማንም በላይ ሙሉ ጤና እኮ አለኝ ሳለ በግድ ማጣት ነው ለዚህ ቦታ እያደረሰኝ ያለ። እዚህ በፊት ምን ምንድን ነበር ትሰራ የነበረው? እዛ በረሃ ላይ አሪፍ ስራ ምናምን ይሰሩ ነበረ። አዎ። እና በሰላሙ ምክንያት መጥቶ ነው ከዚህ ህይወት እንደዚህ ሆነዋል። ልጆች አሉት? ልጆች አሉ። እና ልጆቹ አሁን በዚህ ምክንያት ተለያይተ ነው እና ስለተለያየን ተለያይተን አሁን ለየብቻ ነው የሚኖሩ እና እየኖር ማስተዳደር አልቻልኩም፣ አልቻልኩም ከበረሃ ከተመለሱ በኋላ አልቻልኩም፣ አልቻልኩም። ማስተዳደርም ገንዘብ የለም። በአሁኑ ሰዓት ወድቅ ያለው አሁን ማለት እንግዲህ ልጆች አሉ ብለዋል አባታችን። እና ልጆች አሁን በምን መልኩ ነው የሚኖሩት? የትስ ነው እየኖሩት ያለ? ልጆቹ እንግዲህ ያው በሰለመጡት ምክንያት ስለተለያየም ከእናታቸው ጋር ነው ያሉት አይደለ? አዎ። እነሱ ግን እንዴት ነው አሁን የትምህርት እድልን አግኝተዋል? አታገኝም። እንዴት ብለው ነው የሚያገኙት? አያገኝም። የትምህርት እድልማ ጨልሞባቸዋል። ናይ ሰብ ምህርት እድል ስለጫለ መባቸው ትምህርት እድለን አይደለም ሌሎች ጉርብራቸውን ካገኘው ተመስገን ፈጣሪ ነው ምለው ምክንያቱም የሰላም እጦት ማለት ሁለት ሺህ አካባቢ የተከሰተው ባለመግባለዚህ ነገር አሁን ያበቁት የሰላም እጦት ነው ማለት ነው። በረሃ ላይ አሪፍ ስራ የሰሩ ነበር ነበረ ነበረ። አሁን ህይወት ምን አስተማረችሁት እስቲ? በጣም በጣም በጣም በጣም በቤት ውስጥ ያለ ሰው ውጭ ያለሰው ሰው አንድ አደለም። ከማንም በላይ ግን እንቅልፍ ለሰው ልጅ ወሳኝ ነው። ለሰው ልጅ ወሳኝ ነው። ከምግብ በላይ እንቅልፍ ያጣ ሰው ምግብ ቢያጣ ይሻላል። በአሁኑ ሰዓት እኔ ለዚህ ደረጃ ያደረገ ምንድን ነው? ይህ የሰሜኑ ጦርነት አይደል የተካሄደው? በዛ ምክንያት ነው ተፈናቂ ለዚህ የበቀሁት። ሰሜን ላይ በጣም ከባድ ነው። ያው እንግዲህ ይህ የቤት ጓዳ ነው። ውድ ቤተሰቦቻችን ይህን የቤት ጓዳ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲሁም በቃ ወገኖቻችን ከዚህ ህይወት እንዲወጡ የሚቻላችሁን ውድ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም የምትኖሩት እነዚህን ሰዎች ታደጉልን እንላለን። እና አሁን እስቲ እንደው ለእነዚህ ሰዎችስ ምን ታስተላልፋለህ? እና እኔ ይህን እድል አግኝቼ እዚህ ቦታ በመሳተብ የትልቅ ምስጋና ነው ለእኔ ወቶቸዋል። በተለይ ከዚህ ህይወት እውነት እውነት መፈጣሪ ይሄ ጥቁር ሰማይ ከዚህ ህይወት ካዳነኝ እኔ ወደፊት ማልቀይረው ነገር የለም። ስለዚህ እንደሚቀየር ደግሞ ጥርጥር የለኝም። ለምን ይሄ ይሄ ይቺን አንድ ብር ለቅሜ ነው ማድረግ ይቺን ይቺን ይቺን ይቺ አያት አንድ ብር ይቺን እንኳን ዋጋ አላት ተብሎ ይቺን ለቅሜ ማድር። ይሄ ነው እንግዲህ ህይወት ይቀይራል ተብሎ የሚጠበቀው ይሄ ይሄ ይሄ ይሄ ይሄ ይሄ ይሄ ብሩ ነው ማለት ነው። እና ከዚህ ህይወት የሚያላቅቀኝ ካለ ዳሪነቱ ወደ ኋላ አይደለም። እና ጓደኞችን ደግሞ በተቻለ መጠን አሁን እዛ ጋር ወርቀዋል፣ አስተባብራለሁ አሁን በቃ ማለት ያው ብዙ ነገሮች አሉ። ህይወት እንደምናስባት አይደለችም። እና አሁን ውድ ቤተሰቦቻችን በእርግጠኝነት ነው የምልህ፣ በቃ ማለት አካውንት አለህ አካውንት አካውንት የለም። ስልክ ቁጥር አለህ አለ። በቃ ስልክ ቁጥር ዲስክሪፕሽን ላይ እናስቀምጣለን። ስልክ ቁጥርን እዚህ ላይ ትናገራለህ። ቤተሰቦች ይህንን ፕሮግራም የሚያዩት የሚከታተሉት ካለበት ድረስ ደውለው ራስክን ያገኙና መርዳት ዜሮ ዘጠኝ ሀያአራት አርባ አራት ደውሎ ማግኘት ይችላሉ። አሁን ይህንን ስልክ ቁጥር ዜሮ ዘጠኝ አስራ ሁለት ሰማኒያ አራት ሀያ አራት አርባ አራት የሚለውን ስልክ እናስቀምጠልሀለን አንተን ከሀገር ውስጥም ከሀገር ውጭም መርዳት የሚፈልጉ ሰዎች ሁሉ በዚህ ስልክ አግኝተው የሚችሉትን ሁሉ እንደሚያደርጉልህ ተስፋ እናደርጋለን። ውድ ቤተሰቦቻችን ይህ የቤት ጓዳ ነው። አሳቡና ዓላማው ምንም ሳይሆን ቤተሰቦች ወገኖቻችን ውድ ኢትዮጵያውያንን ካሉበት ድረስ በመሄድ ቢያንስ እንኳን ቢያንስ እንኳን ምንም ማድረግ ባንችል እንዲሁ በነፃነት ሀሳባቸውን ቢያጋሩና ቢያወሩና ያው የሚቀርባቸውም ሰው የለም ምናምን ይባላልና እንዲሁ እየቀረብን ከጎናቸው የሆነ ሀሳባቸውን በነፃነት ቢገልጹልን እንኳን እፎይታ ይሰማናል። እናንተ ደግሞ የምትችሉትን የበኩላችሁን አስተዋጽኦ ብታበረከቱ ያው ኢትዮጵያውያኖች በመርዳት ነው የሚታወቁትና እነዚህ ወገኖቻችን ካሉበት ወደ መልካም ህይወት ብንቀየርላቸው ምኞታችን ነውና ያው እንግዲህ በመጨረሻ የምትለው ወይም የምታስተላልፈው ካለ ለቤተሰቦቻችን ለውድ ኢትዮጵያውያን የምትለው ነገር ካለ? ቤተሰቦቻችን እስካሁን ላደረጋችሁልን ውለታ አመሰግናለሁ። እና በዓለም አቀፍም ሆነ በውጭም ሆነ በኢትዮጵያ ውስጥ ያሉትን ወገኖቻችን በሙሉ ይሄንን ችግር ተረድተው እኛን ከዚህ ችግር እንዲያድኑ በአክብሮት ጠይቃለሁ። እኔ ጎዳና ነኝ። ከጎዳና ሕይወት አድኑኝ። በቃ አድኑ አድኑ። አግኝቼ ያጣው ሰው ነኝ እኔ። ስለዚህ ወገን ዘመዶቼ እባካችሁ ከዚህ አለም አድኑ፣ ይባካችሁ። እኔ እንደኔ ማጣትን አያጋጥማችሁ። ኢትዮጵያ ወገኖች ይባካችሁ፣ ኢትዮጵያ የኢትዮጵያ ሕዝብ ለወገኑ ያዝናል እና እዘኑ፣ ይባካችሁ። እኔን የመሰለ ሰው እንደው አንድ አንድ ሰው ብትረዱ እኮ ምንም አይጎዳችሁ እና እርዱኝ፣ እንረዳዳ፣ እንረዳዳ፣ እንተባበር ባካችሁ፣ ከዚህ ህይወት ከሰው አይን ፊት አውጡኝ። እኔ አግኝቼ አጥቼ ተስፋ ቁርጭ ነው ለዚህ ህይወት የደረኩት። ነገር ግን ነገ ጠዋት እናንተ እኮ የሆነ ነገር ብትሰጡኝ እኮ በሆነ ቦታ ላይ እኮ ለእናንተም ስም ነው ለእኔም ደግሞ የስራ እድል ነው መሸጋገሪያ ስለዚህ ባካችሁ ከዚህ ህይወት አውጡኝ እና ባካችሁ ባካችሁ ወገኖች ከዚህ አለም ብታወጡኝ እኔ የተሻለ ነገር ለዛውም ጧፍ ሻማ ሽጬ እንደውም አከፋፍዬ ታሪክ ታሪክ እንድሆን ታሪክን እንድሰራ ባካችሁ ለምን ቢባል የ የኑሮ ታሪክ በቃ ያለፈውን እርሱት የወደፊቱን እናስታውስ እስቲ ባካችሁ ወገኖቼ ያው እንግዲህ ውድ የቤት ጓዳ ቤተሰቦቻችን በቃ ይህ አባታችን የሚለው በቃ አግኝቶ ማጣትን የሚያቅ ሰው ነው፣ እና ከዚህ በኋላ ደግሞ ልክ አግኝቼ እንዳጠውት ሁሉ ደግሞ አጥችን ማግኘት ይችላለሁ። ብቻ እናንተ ከጎን የሆኑ ሻማ መስራት እችላለሁ። በቃ ብዙ ነገሮችን ሰርች መለወጥ እችላለው። ጓደኞችን በቃ ማስነሳት እፈልጋለሁ እያለ ነው። እና ቀይሩኝ፣ ታሪክን ቀይሩኝ ባካችሁ። በተቻለ መጠን አሳዛኝ ነኝ፣ አሳዛኝ ኢትዮጵያዊ ነኝ። ስለዚህ በተቻለ መጠን ከተስፋ መቁረጥ የተነሳ ተስፋ እንዳልቆርጥ ደግሞ እናንተ አግኝ ያጣው ሰው ነኝ ብዙ ብር አገላብጫ ያጣው ሰው ነኝ እኔ ስለዚህ በተቻለ መጠን በተቻለ መጠን እንደው ከዚህ ህይወት ብታድን የተሻለ ይመስለኛል አዎ ተስፋ መቁረጥ ነው ለዚህ ደረጃ ሚሆ ግን ሰው ለሰው መድኃኒቱ ነው እና አንድ ድንጋይ አንድ ጉልቻ ሶስት ካልሆነ እንትነ ዋጋ የለውም ይባል የለ ስለዚህ እናንተም ደግሞ ሶስት ሆነን እንትን ልበልባካሽ ወገኖች እርዱኝ፣ እንረዳዳ፣ እርዱኝ። በተሻለ መጠን ውድ ቤተሰቦቻችን ነው የሚገርመው። አባታችን ያው እንግዲህ ዛሬ ስላገኘ ነት በጣም ደስ ብሎናል። እኛ ደግሞ ያው ማስታወሻ የሚሆን ቲሸርት የምተኖለታል እግዚአብሔር ከፈቀደ ደግሞ የምንችለውን ለወደፊትም ከጎን ወትንን ሰውም ደግሞ በኛ በኩል ደግሞ ቀጣይ ማግኘት እንፈልጋለን። እሳቸውን አገናኙን ካሉን ፓርቲቱን እንሰራለን። እኛ ችግር የለብንም። እናንተ ብቻ የምትችሉትን አንድም ሁለትም ዋጋ አላትና፣ በቃ የምትችሉትን የምትችሉትን አግዙት። ቀጣይ ደግሞ ይህንን በፓርቲቱ ገንዘብ መላክ የምትፈልጉ ካላችሁ ላኩለት። እኛ ቀጣይ እናንተ የምትፈልጉትን ስጦታ ይዘንለት እንቀርባለን። እዘዙን፣ ውድ ቤተሰቦቻችን። ቲሸርት አሁን አለች። ያው እንግዲህ አባታችን እቺ በቤት ጓዳው እንግዲህ ይቺ የቤት ጓዳ ምትል ቲሸርት ናት። ሰርተን ብለታል። ያው ክረምት እየመጣ ስለሆነ ለአንዳንድ ቀን መቀየሪያ ያበት ሞት ብለን ነው። አመሰግናለሁ። በጣም አመሰግናው። ቲሸርቱ የሚገርም ቲሸርት ነው። ስለዚህ ግን እባካቸው፣ እባካቸው፣ እባካቸው፣ እባካቸው፣ ከተቻለ፣ ከተቻለ መጠን ከዚህ ይወጣ አውጦኝ፣ ወገኖቼ። የሚያወጣ ደግሞ ኢትዮጵያዊ፣ ኢትዮጵያ፣ እርግጠኛ ነኝ እንኳን፣ እንኳን፣ እንኳን ለራሱ ለውጭ ሀገር ዜጋም እየተረፈ ነው ያለ። ኢትዮጵያ በመረዳዳት በዓለም አቀፍ የታወቀ ሀገር ነው በመቻቻልና በመፈቃቀር። ለዛም ነው አለም አቀበኛ ሚና የሚቀነው። ስለዚህ ባካችሁ በተቻለ መጠን ከዚህ ህይወት አድኑ። አግኝቼ ያጣው ሰው ነው። ለዛም ተስፋ መቁረጥ ነው። ስለዚህ ባካችሁ በተቻለ መጠን ራሴን ከህይወት አለም ውስጥ አድኑ። ችግር የለው ማለት ውድ ኢትዮጵያውያን ቤተሰቦቻችን፣ በቃ እንግዲህ ያው ይህ የቤት ጓዳ ነው። አላማውና ሀሳቡም ነገርናቸዋል። እንደነዚህ አይነት ሰዎችን ካሉበት ቦታ ሄደን ማውራት ችግራቸውን መካፈልና እናንተ ደግሞ የምትችሉትን አንድም ሁለትም ዋጋ አላት፣ እና ለነሱ ዋጋም ስላለው ከዚህ ህይወት ብናወጣቸውስ መንገዱ ገብተናል። እናንተ ደግሞ መንገዱን ጨርስልን ነው የምንል። በሌላ ስራ እንገናኛለን። ውድ ቤተሰቦቻችን መልካም ሳምንት ይሆነላችሁ። አባታችን ይ በተለይ በተለይ ይ በተለይ ሰላም በላቸው። ቻው። ቤተሰብን አመሰግናለሁ።